ሰላም ጤና ይስጥልኝ። የክንፋ መረጃ ቤተሰቦቻችን የተመረጡና ወቅታዊ ዜናዎችን ይዘንላችሁ መጥተናል። በቅድሚያም አርስተ ዜናዎቹን እናሰማችኋለን። በአማራ ክልል ካለው ጸጥታ መደፍረስ ጋር በተገናኘ የፋኖ ታጣቂዎችን ትደግፋላችሁ በሚል በሽብር ወንጀል ተጠርጥረው በቂሊንጦ ማረሚያ ቤት የሚገኙ እስረኞች ከጠበቆቻቸው ጋር እንዳይገናኙ መከልከላቸው ተሰማ። በአዲስ አበባ የሚኖሩ የትግራይ ባለሀብቶች የጌታቸው ረዳና የደብረ ጽዮን ቡድን በሚል ወደ ግጭት እየገቡ መሆኑ ተነገረ። ትግራይ ክልል ተመርቶ ሲጓጓዝ የነበረው የፋኖ ዩኒፎርም በሚል ማህበራዊ ሚዲያዎች ላይ የተሰራጨው ምስል ከቆየ ዜና የተወሰደ መሆኑ ኢትዮ ቼክ የመረጃ ማጣሪያ ተቋም አስታወቀ። በምስራቅ ጉራጌ ዞን ሶዶ ወረዳ ታጣቂዎች አደረሱ በተባለው ጥቃት በንጹሐና በቤት ላይ ጉዳት መድረሱን የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ገልጿል። የኒኩሌር ኃይል ለኢትዮጵያ ትልቁ የሳይንስና ቴክኖሎጂ እርምጃ ነው ሲሉ የኒኩሌር ፊዚክስ ምሁር ተባባሪ ፕሮፌሰር ዶክተር ጥራሁን ተስፋይ ገለጹ። እነዚህንና ሌሎች ዝርዝር ዜናዎችን ዘንላችሁ ቀርበናል። አብራችሁን ቆዩ። መረጃዎቻችን በየጊዜው እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። በአማራ ክልል ካለው የጸጥታ መደፍረስ ጋር በተገናኘ የፋኖ ታጣቂዎች ትደግፋላችሁ በሚል በሽብር ወንጀል ተጠርጥረው በቂሊንጦ ማረሚያ ቤት የሚገኙ እስረኞች ከጠበቆቻቸው ጋር እንዳይገናኙ መከልከላቸው ቤተሰቦቻቸው ተናግረዋል ሲል መሰረት ሚዲያ ዘግቧል። እስረኞቹ ከጠበቆቻቸው ጋር እንዳይገናኙ ተከለከሉ የተባለው ምን ያህል እውነት ነው የሚለው ጥያቄ ከጠበቆቹ አንዱ የሆኑት አቶ ሰለሞን ገዛሐኝ ጉዳዩ እውነት መሆኑን አረጋግጠው እስረኞቹን አግኝተ የሕግ አገልግሎት መስጠት አትችልም በሚል የከለከሉኝ እኔን ነው ሲሉ መናገራቸውን ሚዲያው ዘግቧል። ከእስረኞቹ ጋር እንዳይገናኙ የተከለከሉበት ምክንያት ምንድን ነው ተብሎ የተነሳላቸው ጥያቄ ሲመልሱ ደግሞ ካሳለፍነው አመት ሐምሌ ወር ጀምሮ እስከ ጥቅምት ወር 2018 ዓ ም ድረስ በሽብር የተከሰሱ እስረኞችን ለይተው ከጠበቆቻቸው ጋር እንዳይገናኙ በሚል በማረሚያ ቤቱ አስተዳደር ተከልክለናል ያሉት አቶ ሰለሞን አክለውም እንኳን ጠበቆቻቸውን ቤተሰቦቻቸው ገብተው እንዳይጠይቋቸው ከፍተኛ ጫና እየተደረገባቸው ነው ሲሉ ተናግረዋል ሲል ሚዲያው ዘግበዋል። በሽብር ወንጀር የተከሰሱ እስረኞች ከሌላው በተለየ ሁኔታ ህክምና ሳይቀር እየተከለከሉ ነው ያሉት ጠበቃ ሰለሞን በጠና ታማው አልጋ ላይ የዋሉት የአዲስ አበባ ከተማ ምክር ቤት አባል ዶክተር ካሳ ተሻገር ሕክምና እንዳያገኙ ከተከለከሉ እስረኞች ውስጥ አንዱ ናቸው ብለዋል። ዶክተር ካሳ በጀርባ ዲስክ መንሸራተት ምክንያት መንቀሳቀስ እንዳልቻሉ የተናገሩት ጠበቃው ማረሚያ ቤቱ ለማሳከም ፍቃደኛ አልሆነም ብለዋል። ይህንን በእስረኞቹ ላይ እየተፈጸመ ያለውን ጫና አስመልክቶ አቤቱታ ለማቅረብ የቂሊንጦ ማረሚያ ቤት የጥበቃና ደህንነት ማስተባበሪያ ኃላፊ ኢንስፔክተር ድሪባ ሰንበታን የጠየቁት አቶ ሰለሞን ተቋሙ የማይወክለውንና ራሳቸውን የስርዓቱ ተወካይ አድርገው በመቁጠር የማይገባ መልስ ሰጥተውኛል ብለዋል። የእስረኞች አቤቱታና የማረሚያ ቤቱ ያልተገባ መልስ በማጣቀስ በቀጣይ ሳምንት ፍርድ ቤት እንደሚ ከሱ የተናገሩት አቶ ሰለሞን በዛሬ ዕለት በዚሁ በቅሊንጦ ማረሚያ ቤት ውስጥ መድጌታ በላይ አዳሙ የተባሉ ደንበኛቸው በጥበቃ ፖሊሶች መደብደባቸውንና በአሁኑ ወቅት ህይወታቸው አስጊ ሁኔታ ላይ ይገኛል ሲሉ መናገራቸውን ሚዲያው ዘግቧል። መድጌታ በላይ በአማራ ክልል ውስጥ እየተካሄደ ያለውን የትጥቅ ትግል ትደግፋላችሁ በሚል ከታሰሩ ሶስት መቶ ተጠርጣሪዎች መካከል አንዱ ናቸው። ከሰሞኑ በርከት ያለ የፌስቡክ አካውንቶች እና ገጾች መነሻውን መቀሌ አድርጎ ሲጓዝ የነበረ የፋኖ ታጣቂ ቡድን ዩኒፎርም በቁጥጥር ስር ውላል የሚል መረጃና ምስሎች እያጋሩ ነበር። እነዚህ ማህበራዊ ትስስር ገጾችና አካውንቶች በርከት ያሉ ቦንዳ ጥቅሎችና የቃጭነት ተሽከርካሪዎች ከፊል አካልን የያዙ ምስሎችን አጋርተዋል ያለው ኢትዮጵያ ቼክ የተባለ የመረጃ ማጣሪያ ተቋም በተጨማሪም በቁጥጥር ስር የዋለው ዩኒፎርም ትግራይ ክልል ውስጥ ባልመንዳ ጨርቃጨቅ የተመረተ እንደሆነ እነዚህ ማህበራዊ ትስስር ገጾቻቸው ላይ ጠቅሰዋል ብለዋል። ምስሎቹን ካጋሩ የማህበራዊ ትስስር ገጾች መካከል ማሃሪ ሀጎስ የሚል ስም ያለው የፌስቡክ ገጽ አንዱ ሲሆን ከ90 በላይ የፌስቡክ ተጠቃሚዎች መረጃውን መልሰው አጋርተውታል። በተመሳሳይ ዲጂታል ኢትዮጵያ የተባለ ገጽ አጋርቶትም ነበር። ይሁን እንጂ የመረጃ ማጣሪያ ተቋሙ በምስሎቹ ላይ ባደረገው ማጣራት ምስሎቹ ሰሞኑ የተነሱ እንዳልሆኑ አረጋግጫለሁ ብሏል። ምስሎቹ ትግራይ ክልል ተመርቶ ሲጓዝ የነበረው የፋኖ ዩኒፎርም እንደማያሳዩ መረጃው አጋርቷል። ምስልም በምስለት መፈለጊያው መተግበሪያ በመጠቀም ባደረግነው ማጣራት ምስሎቹ ከ4 ዓመት በፊት የተነሱ ሲሆኑ ነሐሴ 30 ቀን 2013 ዓ ም ከውሳና ከተማ በቡታጅራ መስመር አድርጎ ወደ አዲስ አበባ ከተማ ሊገባ የነበረ ልዩ ልዩ ኮንትሮባንድ ልባሽ ጨርቆች ምስል ነው በማለት የመረጃ ማጣሪያ ተቋሙ ማስረጃውን አቅርቧል። ይህን ኮንትሮባንድ በፌዴራል ፖሊስ ጸረ ኮንትሮባንድ አባላት ቁጥጥር ስር የዋለ ሲሆን መረጃውና ምስሎቹን የኢትዮጵያ ፌዴራል ፖሊስ ጳጉሜ ሁለት ቀን 2013 ዓ.ም በተረጋገጠ የፌስቡክ ገጹ ላይ አጋርቶት ነበር። የቆዩና ከአውድ ውጭ የሚጋሩ ምስሎች ለሀሰተኛና አሳሳሽ መረጃዎች ሊያጋልጡን ስለሚችሉ ከማመናችንና መልሰን ከማጋራታችን በፊት ተገቢውን ማጣራት እናድርግ በማለት የመረጃ ማጣሪያ ተቋሙ መልእክቱን አስተላልፏል። አራት አርሶ አደሮች ከቤት በማውጣት በጥይት ደብድበው ገለዋል። አስር ሰዎች አግተው ወስደዋል ሲሉ የምስራቅ ጉራጌ ዞን ሶዶ ወረዳ ነዋሪዎች ተናገሩ። በምስራቅ ጉራጌ ዞን ሶዶ ወረዳ ታጣቂዎች አደረሱት በተባለው ጥቃት በንጹሃንና በቤት ላይ ጉዳት መድረሱን የማዕከላዊ ኢትዮጵያ ክልል ሰላምና ጸጥታ ቢሮ ገልጸዋል። የአካባቢው ነዋሪዎች ታጣቂዎች ትናንትና በፈጸሙት ጥቃት ንጹሃን መግደላቸውን የገለጹ ሲሆን የቢሮ ኃላፊ አቶ ተመስገን ካሳ በበኩላቸው ጥቃት ተፈጽሟል መባሉ እውነት መሆኑን አረጋግጠዋል። የሸኔ ጽንፈኞች ትናንትና ማምሻውን በሶዶ ወረዳ ሰመሮ አካባቢ ገብተው እየተኮሱ እንደነበርና ቤቶች ላይም ጉዳት እንዳደረሱ መረጃ አለን ብለዋል። የስንት ሰው ህይወት አለፈ የሚለው ዝርዝር መረጃ ገና እያጣራን ነው ያለ ነው ሲሉም አክለዋል። ታጣቂዎች በተለያዩ ጊዜያቶች እንደዚህ አይነት ጥቃጮች ሰነዘሩ ሲባል ይደመጣል። ጉዳዩ መፍትሄ እንዲያገኝ ምን እየተሰራ እንደሆነ ለተጠየቁት ጥያቄ ይህ ኮ ታጣቂ አይደለም፣ ጽንፈኛ ሸኔ ነው፣ ሌላ የመንግስት ታጣቂ አይደለም ጉዳት እያደረሰ ያለው ብለዋል። አሳቻ ሰዓት ተጠቅሞ ነው ይህ ድርጊት ፈጸመ የሚል መረጃ የደረሰን ያሉት ኃላፊው ለዝርዝር ጉዳቱ ገና መረጃዎች እያጣሩ እንደሆነና በአካባቢው ተመሳሳይ ችግር እንዳይፈጠር ጥበቃ የማጠናከር ስራ እየተሰራ መሆኑን አስረድተዋል። የአካባቢው ነዋሪዎች በበኩላ ያላቸው ታጣቂዎቹ ትላንትና 12 ሰዓት ገደማ ባደረሱት ጥቃት አራት ሰዎች ተገለዋል፣ አስር ደግሞ ታግተዋል ማለታቸው ተሰምቷል። ሶስት ነዋሪዎች ከአጎራባች የኦሮሚያ ክልል ደቡብ ምዕራብ ሸዋ ዞን የተሻገሩ ናቸው ያሏቸው ታጣቂዎች እየተኮሱ መንደሩን መክበባቸውን ተናግረዋል። አራት አርሶ አደሮችን ከቤት በመውጣት መጥይት ደብድበው ገለዋል ነው ያሉት። ሌሎች ነዋሪዎች ተደናግጠው ከመንደሩ ሲሸሹ 15 የመኖሪያ ጎጆች በእሳት አቃጥለዋል። ማምለጥ ያልቻሉ ሴቶችና ህጻናት ጨምሮ አስር ሰዎች አግተው ወስደዋል ሲሉ ነዋሪዎቹ ተናግረዋል። የአራቱን አስክሬን እንደቀበሩና የታገቱ ደግሞ ይኑሩ ይሙቱ እንደማይታወቅ ገልጸዋል። በአዲስ አበባ የሚኖሩ የትግራይ ባለሀብቶች የጌታቸው ረዳና የደብረ ጽዮን ቡድን በሚል ወደ ግጭት እየገቡ መሆኑ ተነገረ። በህወሓት ውስጥ የተፈጠረውን ክፍፍል ተከትሎ በአዲስ አበባ ከተማ የሚገኙ ባለሀብቶች የአቶ ጌታቸው ረዳና የደብረ ጽዮን ደጋፊዎች በሚል ለሁለት መከፈላቸውን ዞብል ፖስት ደረሰን ባለው መረጃ ያሳያል። የህወሓት መከፋፈል በባለሀብቶች መባደን ከማስከተሉም በላይ በመካከላቸው ግጭት እስከ መፈጠር የደረሱበት ሁኔታ መኖሩንም ገልጿል። በባለሀብቶቹ መካከል የተፈጠረውን ልዩነት ተከትሎ ከአስመጪና ላኪ እስከ አምራች ድርጅቶች ድረስ በትግራይ ባለሀብቶች በሽርክና የሚንቀሳቀሱ የንግድ ስራዎች እስከ ቁም እየደረሱ ነው ተብሏል። የአቶ ጌታቸው ረዳና የደብረ ጽዮን ገብረ ሚካኤል ደጋፊ በሚል የተፈጠረው ፖለቲካዊ ልዩነት በመዲናዋ የሚገኙ የትግራይ ተወላጆችን የማህበራዊ ህይወት ግንኙነት እስከ ማቋረጥ ጭምር መድረሱን ተነግሯል። እነዚህ ባለሀብቶች የጌታቸውና የደብረ ጽዮን ቡድን በሚል ተከፋፍለው በተለያዩ ጊዜያት ስብሰባዎች እስከ ማድረግ የደረሱ ሲሆን በመካከላቸው የተፈጠረው ልዩነት ይበልጥ እየተከረረ መሄዱን አንድ ስማቸው እንዳይጠቀስ የፈለጉ የሆቴል ስራ አስኪያጅ አያይዘው ገልጸዋል። በባለሀብቶቹ መካከል እየከረረ የመጣው መከፋፈል በምሽት ቤቶች ሽጉጥ እስከማማዘዝ የደረሰ ሲሆን በያዝነው የመስከረሙ ብቻ መሰል ድርጊቶች በቦሌና ሳርቤት አካባቢዎች ሁለት ጊዜ መከሰታቸው ተሰምቷል። በህወሓት ውስጥ የተፈጠረው ልዩነት ከአመራሮቹ አልፎ በንግዱ ማህበረሰብ ጭምር እየተስተዋለ መምጣቱ በትግራይ ፖለቲካ ውስጥ እየሰፋ የመጣው የፖለቲካ ስንጥቅ አጉልቶ የሚያሳይ ተደርጎ ሊወሰድ ይችላል። የኒኩሌር ኃይል ለኢትዮጵያ ትልቁ የሳይንስና ቴክኖሎጂ እርምጃ ነው ሲሉ የኒኩሌር ፊዚክስ ምሁር ተናገሩ። ኢትዮጵያ ውስጥ ከገቡት ቴክኖሎጂዎች የኒኩሌር ኃይል ፕሮጀክት እቅድ በተለይ ለተለያዩ ዘርፎች ከሚያበረክተው አስተዋጽኦ አኳያ ትልቅ እርምጃ ነው ሲሉ በአዲስ አበባ ዩኒቨርሲቲ የኒኩሌር ፊዚክስ ተባባሪ ፕሮፌሰር ዶክተር ጥላሁን ተስፋይ ገለጹ። በብዙ ዘንድ የኒኩሌር ኃይል ለጦር መሳሪያነት ብቻ እንደሚል ተደርጎ ቢታሰብም ለጤና፣ ለግብርና ብሎም ለካርቦን ነፃ የሆነ አስተማማኝ ኃይል ለማግኘት ትልቅ ጠቀሜታ እንዳለው የኒኩሌር ፊዚክስ ምሁር ከኢቢሲ አዲስ ቀን መስተንግዶ ጋር በነበራቸው ቆይታ ተናግረዋል። ቴክኖሎጂ በመንግስት ደረጃ ትኩረት ተሰጥቶ ሲሰራበት የመጀመሪያው ቢሆንም ኢትዮጵያ እንደ አውሮፓውያን አቆጣጠር በ1957 የተቋቋመው የዓለም አቀፉ አቶሚክ ኢነርጂ ኤጀንሲ አባል መሆኗን አስታውሰዋል። ተባባሪ ፕሮፌሰሩ ቴክኖሎጂ በትንሽ ኃይል ግዙፍ የሆነ ቁሳቁሶች ማንቀሳቀስ የሚችል በተለይም ከሌሎች የኃይል ማመንጫ መንገዶች ጋር ሲነጻጸር ለአየር መንበከል ዝቅተኛ አስተዋጽኦ ያለው እንዲሁም የሚያመነጨው የኃይል መጠን ወጥና አስተማማኝ መሆኑን አብራርተዋል። የኒክሌር ኃይል ወሳኝ የሆኑ ዘርፎችን ከፍታ ላይ ማስቀመጥ አቅም እንዳለው ገልጸው የኢኮኖሚ እድገት አበርክቶ የጎላ መሆኑን አመላክተዋል። ለዚህ ተጠቃሚነት የሚያበቃውን ውጥን እንዲሰምር ጠባቂ የሆኑ ተግዳሮቶች እንደ ከፍተኛ የሆነ የመገ ለገንቢያ ወጪ ማዘጋጀት ቴክኖሎጂው አዲስ በመሆኑ በዘርፉ የበቁ ባለሙያዎችን ማፍራት ብሎም ማህበረሰቡ ስለ ዘርፉ ያለው መረጃ ከፍ ማድረግ ላይ መስራት እንደሚገባ ተናግረዋል።